ይመስላል። ለ2015 በሰላም አደረሰ ሰላም ታደሰ ባላለው ወደዚህ ግሩፕ የተቀላቀልኩት ከአራት አመታት በፊት ነው፣ ተማሪ በነበርኩበት ሰዓት ሲሆን፣ ከትምህርት ሰዓት ውጭ በነበሩ ሰዓቶቼ ወደዚህ በመምጣት ከጎዳና ላይ የወደቁት ልጆችም በማንሳት ገላ በማጠብ ነጻ ሕክምና እንዲያገኙ በማድረግ አግዝ ነበረ። እዚህ በመምጣቱ በጣም ደስተኛ ነኝ። ሰዎች ሲደሰቱ ማየት በራሱ በጣም ያስደስታል። ሰዎችን ማገዝም ትልቅ ደስታ አለው እና ደስተኛ ነኝ። ለምሳሌ አንዲት እናት ዘጠኝ ወር አርግዛ ወልዳ አሳድጋ በስተርጅና ዘመኗ ጧሪ ያጣ ጎዳና ላይ ስትንከራተት የነበረችን እናት ከጎዳና ላይ አንስቶ በልጆቿ ምትክ ሆኖ ነጻ ሕክምና አግኝታ ወደ ጤንነቷ መመለስ ወደ ራሷ እንድትመለስ ማድረግ አንድ ወጣት ተስፋ የቆረጠ ወጣት አንገቱ ላይ ገመድ ጠምጥሞ እራሱን ለማጥፋት እሱ ባልሆነበት መንገድ በሱስና በአዕምሮ ህመም ምክንያት ማለት ነው ገደል ለገደል ሲወጥ የነበረን ወጣት ከአንገቱ ላይ ገመዱን ፈቶ ወደ ራሱ እንዲመለስ ነጻ ሕክምና ሰጥቶ ወደ ጤንነቱ እንዲመለስ ማድረግ አያስደስትም? ለዚህም ነው እኔ እዚህ ግሩፕ ላይ እስካሁን ድረስ ደስተኛ ሆኜ በማገልገል ላይ ያለሁት። አዲሱ አመት የሰላም የደስታ የጤና እና በጎ ነገር የምናደርግበት ሰዎችን የምንረዳበት በስደት ላይ ያሉትን የተቸገሩትን በጎዳና ላይ ያሉትን ሰዎች የምናግዝበትና የምንረዳበት መልካም አመት ይሁንልን። መልካም አዲስ ዓመት እንኳን አደረሰ ለአዲሱ አመት አደረሳችሁ። ስሜ ሰላም አገኘው ይባላል። ሞያዬ ስፔሻል ኒርስ ባለሙያ ነኝ። ስፔሻል ኒርስ ማለት ሰፊ ሰፊ ኢሹ ነው ያለው። እኔ የምሰራው በአንድ ትምህርት ቤት ውስጥ በስፔሻል ክላስ በራሳቸው አለም ላይ የሚኖሩ ኦቲዝሞችንና ኢንተሌክቹዋል ዲሳቢሊቲ ወይም ዳውን ሲንድሮም የሚባሉ ልጆች ጋር ነው የምሰራው። በዚህ ግሩፕ የተቀላቀልኩበት ምክንያት ምንድን ነው? ጎዳና ላይ ብዙ የአእምሮ ህመምተኞችን ልናገኝ እንችላለን። በተለያየ ምክንያት ጎዳና ላይ የሚወድቁ ልጆችንም እናገኛለን። ይህንን ግሩፕ ሲቀላቀል ምናየውን ከኔ ስራ ጋር የተያያዘበት ምክንያት ብዙ ስፔሻሊስት ልጆችን ያነሱ ነበረ። ኦቲዝሞች፣ ኢንቴሌክቹዋል ሰብሪቲ፣ ማየት የተሳናቸው ዴፎችን፣ የአካል ችግር ያለባቸው እንዲሁም እንደዚህ አይተን መግለጽ ማንችላቸው ብዙ ውስጣዊ ችግር ያለባቸው ስፔሻል ትሪትመንት የሚያስፈልጋቸው ልጆች ያነሳሉ። እነዚህ ልጆች ደግሞ መደገፍ ያለባቸው በባለሙያ ነው። ስለዚህ ከትምህርት ቤት ወጥቼ በተለያየ ቦታ እየዞሩ ስለሚያነሱ ማለት ነው ለእነዚህ ተደራሽ ብሆን በሙያ ብደግፋቸው እንዲሁም ቮለንተር ግሩፖቹ እንደሚያደረጉት ገላቸውን ባጠብ ጸጉራቸውን ብቆ ጥፍራቸውን ብቆርት ጸጉራቸውን ብሰራ ባበላቸው፣ ባለብሳቸው እንዲሁም በሙያዬ ደግፌ ከጥገኝነት በማውጣት ካለባቸው ችግር በማውጣት ሕይወታቸውን እንደ ማንኛውም ሰው እንዲመሩ ፍላጎት እንዲኖራቸው ይህን እፈልጋለሁ ይህን አልፈልግም ብለው እንዲጠይቁ በዚህ ምድር ላይ እስካሉ ድረስ የሚፈልጉትን ነገር አድርገው እንዲወጡ እንዳገዛቸው ነው። ይሄ ቮለንተሪ ግሩፕ የተቀላቀልኩት በጣም ደስተኛ ነኝ። ሰዎቹ ተቀይሮ ማየት ትልቅ ደስታ ነው። ከዛ በዘለለ ደግሞ እኛ እንዲህ በማድረጋችን ለኛ ያለ ተጨመረ ብዙ ነገሮች አሉ። እንዲ እንዲ ብል ሰዓት ነው የሚፈጀውና እንደዚህ እንደዚህ ማለላችሁ ብዙ በህይወት የተቀየሩ ነገሮች አሉ። መባረክ አለው፣ ደስታ አለው፣ ህይወት ይቀጥላል። ለስታይን ባጭሩ ስገልጽላችሁ፣ ስተኛ ነገን ጓጉቼ ነው የምተኛው። በተለይ ከነዚህ ልጆች ጋር ልገናኝ ከሆነ ድም ስለሚኖረኝ በጣም ደስ ብሎኝ ነው የምተኛው። ነገን ለማየት ማለት ነው ጓጉቼ። ስለዚህ ይህንን አመት ይህን አዲሱን አመት ለእናንተም ሼር የማደርገው ምንድነው እቅዶች እንደምናቅደው ሁላ ለራሳችን ከነዚህ ሰዎች ጋር አብሮ ለመስራት፣ ምናልባት የአእምሮ መምተኞችን ጎዳና ተዳዳሪዎች ሁላ ላይሆን ይችላል የምንሰራው። የተቸገሩትን ተማሪዎች ሊሆን ይችላል፣ እስክሪብቶ በመስጠት ደብተር በመስጠት የምንችለውን በማድረግ ሌላ ሰው ከመጠቆም ይልቅ እኔ ምን እችላለሁ፣ እነዚህ ልጆችን እንዴት መደገፍ እችላለሁ በሚል በምንችለው በእውቀታችን ሊሆን ይችላል በገንዘባችን በተለያየ በምንችለው ራሳችን ፈትሸን፣ ብንረዳ አዲስ አመትን በአዲስ መንገድ ብንቀጥልና አዲስ ምዕራፍ ለኛም ብንጀምር እላለሁ። ሌላውን ደግሞ ይሄ ቮለንተር ግሩፕ በጣም መረዳት ያስፈልጋል። የተወሰነ ቮለንተር ግሩፕ ሊሆን ይችላል እዚህ ያለውና ይበልጥ በጎ ሰዎች የሚያስፈልጉበት ጊዜ፣ ምክንያቱም ብዙ አሁን የተሰደዱ ሰዎች አሉ። ብዙ ጎዳና ላይ በየቦታ የተንጠባጠቡ ሰዎችን እናያለንና አሁን ላይ ብዙ በጎዎች ያስፈልጉናል። ስለዚህ በራሳችን እኔና ይህን ቮለንተር ግሩፕ በዚህ ብረዳ ብላችሁ ማገዝ ብትችሉ፣ ሌላኛው በቀላሉ ምንም ምንም ሌላ ትርፍ ነገር ሳታወጡ እጃችሁን በመጠቀም ስልካችሁን በመጠቀም ያው አሁን ላይ ሶሻል ሚዲያ የማይጠቀም ሰው የለም። ለዚህ ቻናል ብላችሁ ሳይሆን ለራሳችሁ ትገባላችሁ። ላይክ በማድረግ ሼር በማድረግ ለጓደኞቻችሁ ለዓለም እንዲደርስ እኛ ማድረግ የማንችለውን ነገር ሌላም ሊያደርግ የሚችል ሰው ስላለ ይሄ ቮለንተር ግሩፕ እንዳለ በማሳወቅ ሼር በማድረግ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቶሎ ቶሎ የሚመጣውን ቪዲዮዎችን እንድታዩ ጋብዛለሁ፣ ጥሬን አስተላልፋለሁ እና መልካም አዲስ አመት ያን ለዘመን መለወጫ በዓል በሰላም አደረሳችሁ። ዮናስ ከበደ እባላለሁ። የምሠራው ቄር አካባቢ አሮጌ ብሎና ብሎኖች ነው። በስራዬ በጣም ደስተኛ ነኝ። ትርፋማ ነኝ። ከዚህ ግሩፕ ጋር የተዋወቅኩት የዘጠኝ ዓመት አካባቢ ይመስለኛል። ከዛ በፊት ያለው የሆቴ በጣም የተመሰቃቀለ ነበር። ያንን ያልኩበት ምክንያት ምንድነው? አጨሳለው፣ እቅማለው፣ እጠጣለው። ከራሱ ውጪ ለማንም ግድ የለኝም። የጫቴን ካገኘው ቁጭ ነው። ስለ ቤተሰብ የማስበው ነገር የለም። ምንም አላፊነት የሌለበት ሰው ነበርኩ። ከዛ በኋላ እነዛ ሱሶቼን ለመተው በማደርገው ጥረት ውስጥ ይህ ቡድን ምን ያደርግ ነበረ? የስነ ጽሑፍ ምሽት ያዘጋጃል፣ ልብስ ይሰበስባል። ልብስ የሚሰበስበው ለአእምሮ መምተኞችና ጎዳና ላይ ለወደቁት ነው እና እኔ በወቅቱ ጫት፣ ሲጋራ፣ መጠጥ እነዚህ ነገሮች አዘወትር ነበረ። ከዛ ለመውጣት በማደርገው ጥረት ውስጥ ነበር አንድ ገጣሚ ዮናስ ዮሐንስ ሞላ የሚባል ጓደኛ አለኝ። በሱ አማካኝነት ከፋሲ ጋር ተዋወቅኩ። ይህን ቡድን መቀላቀል እንደምፈልግ ነገርኩ። ምክንያቱም የሚሰሩ ስራ እንደኔ መለወጥ የሚፈልጉት ሰዎችን ይነካ ስለነበረ እኔም ባግዝ የራሴ አስተዋጽኦ የራሴ አሻራ ቢኖረው ብዬ ከዚህ ቡድን ጋር ልቀላቀል ሽያለው ማለት ነው። እና የሚሰሩትን ስራ አየው። እኔ ከዚህ ግሩፕ ጋር ተቀላቀየ ከሞት አመለጥኩበት ምክንያቱም በጎነት የሚሰጠው የአእምሮ ሰላም ነበረ። እና ከሚሰማኝ ድብርት ከሚሰማኝ የጭንቀት ስሜት እንደገና ደግሞ የግርሻን ራሱ ዱላ እንዳመልጥ አድርጎኛል ማለት ነው። በጎነት በጎነትንም ወደው ለማንም ብዬ አይደለም ለራሴ ብዬ ነው። ምክንያቱም በበጎነት እኔ ተባርኪያለሁ አዲስ ሰው ሆኛለሁ። በጣም ደስተኛ አርጎኛ ላመስጋኝ አርጎኛል። በጎነት ለራሴ የማልኖር ልጅ ለሰዎች መድረስ መቻል በጣም ትልቅነት ነውና፣ በጎነት ሌላ አዲስ ማንነት ሌላ ቅርስ ሰጥቶኛል። ሕፃናት ልጆች በሚያሳዝኑ ሁኔታ ጎዳና ለወደቁ ልጅ የታቀፉ እናቶች፣ የአእምሮ ታማሚዎች፣ ለቃሉ አጠቃቀም ይቅርታ ይደረግልኝና እድፍና ተባ የለበሱ በጣም በጉስቁልና ውስጥ የሚኖሩ ሰዎችን አይቻለሁ። ማስተላለፍ የምፈልገው መልእክት ምንድነው? እቺን አዲሱ ዓመት 2015ን ሁላችንም እንዲህ ተደራጅተንም ባይሆን የትም ሜድ ሳይጠበቅብን አጠገባችን ላለው ሰው መልካም መሆን፣ በጎ ማድረግ፣ ከጎረቤቶቻችን ጋር በሰላም መኖር የምንችልበት አዲስ ዓመት እንዲሆንልን እመኛለሁ። እንኳን አደረሳችሁ ብሌን አባይ ነው እባላለሁ ሀምሊን ፊስቱላ ኢትዮጵያ ነው የምሰራው በገጠሪቷ ከተማ ፊስቱላ በሽታ የደረሰባቸውን። እናትና እህቶቻችንን ያክማል ያው ይታወቃል። በወሊድ ምክንያት የሚከሰት የፊስቱላን በሽታ የሚያክም ነው። ካሉበት ቦታ ሄዶ ፈልጎ አምጥቶ ድርጅቱ ያክማል። እዚህም ከመጡ በኋላ ከህክምናቸው ባሻገር አንዳንድ ስልጠናዎችን እንሰጣለን። የማያነቡትም የማይጽፉትንም እሱንም አስተምረን ወደ ሀገራቸው ተመልሰው የራሳቸውን ስራ እንዲሰሩ ድጎማም ይደረግላቸዋል ተመልሰው በተሟላ ነገር እንዲገቡ እናደርጋለን። ስለዚህ ወደ በጎ ፈቃድ የመጣውበት ምክንያት ከጎዳና ላይ የአእምሮ ህሙማን ናቸው። እነሱም ማንሳት፣ እነሱም ማጠብ፣ እነሱም ማብላት፣ እነሱም መንከባከብ በጣም ደስ አይልም። ታክሞ ሲድኑ ማየት በጣም ደስ ይላል እና እነዚህም እኛ አዲሱ አመት እኛ እንደሚያስፈልገን እነሱም እንደሚያስፈልገው እንደሚያስፈልጋቸው አውቀን ሁላችንም ወደ በጎ ፈቃደኝነት ገብተን የታራቡትን ማብላት የታረዙትን ማልበስ የታመሙትን መጠየቅ የወደቁትን ማንሳት እንዲሆን ይሄ ዘመን እመኛለሁ።